ቅዱስ መጽሐፋችን ፍጻሜ ዘመን ከመሆኑ በፊት ይህ ወንጌል ለዓለም ሁሉ ይሰበካል ይላል። እውነት ነው። በአንድም በሌላም ወንጌሉ በዓለም ሁሉ እየተሰበከ ነው። ወንጌል ለሁሉ ለሚያምኑ፣ ለማያምኑ እየተዳረሰ ነው። በተለያየ ምክንያት ከመቼውም ጊዜ በላይ ሕያው የሆነ ቃልን ብቻ የያዘው መጽሐፍ ቅዱስ የሚገለጥበትና የሚነበብበት የሚጠናበት ወቅት እየመጣ ነው። ይህ እንደሚሆንም ተጽፏል። ይህም እየሆነ ያለው ሰማይና ምድር ያልፋሉ ቃሌ ግን አያልፍም የተባለለት የመጽሐፍ ቅዱስ ቃል ሕያው ስለሆነ ነው። በተጻፈው መሰረት አንድ በአንድ እየተፈጸመ ያለው። የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል ይላል። በዚሁ በምዕራፍ 24 በቁጥር 11 ላይ ደግሞ ብዙ ሀሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ ይላል። በዚህ መሠረት ሰሞነኛው አዲስ ሃይማኖትና መሲሁ እኔ ነኝ ባዩ አብዱላህ ሃሺም አልሳዲቅ መሲሁ እኔ ነኝ ብሎ ብቅ ያለውም በተጻፈለት መሠረት ነው። አይ አም አብዱላህ ሰክሰሰር ኦቭ ኢማም አል መህዲ አለይሂ ሰላም ሰክሰሰር ኦቭ ኮምፈርተር አህመድ ሰክሰሰር ኦቭ

እሱ ሆነ ማለት አይደለም። በዚህ የሚዘናጋ ክርስቲያን ሊኖር አይገባም። ይህን ስላየንና ስለሰማን ሌላ በጥበብና በመንፈሳዊ ተአምራት ተሞልቶ መጥቶ እኔ ነኝ የሚል ብዙዎችንም ሊያስት የሚችለውን ሐሰተኛውን ክርስቶስን አንጠብቅም ማለት አይደለም። ለማንኛውም በሕያው ቃሉ መሰረት ወንጌል በዓለም ሁሉ እየተሰበከ ነው። ሐሰተኛ ነቢያትም እየተነሱ ነው። መሲሁ እኔ ነኝ እያሉም በስሙ እየመጡ ነው። እና ይህ አዲስ ሃይማኖት ነው። አዲስ ሃይማኖት በምህጻረ ቃሉ AROPL ወይም Ahmadin Religion of Peace and Light ይሰኛል። አህመዲ የሰላምና የብርሃን ሃይማኖት ይሰኛል። ዓላማው ወይም ማምታቻው መለኮታዊና ፍትሃዊ ሃይማኖት በዓለም ላይ መመስረት የሚል ነው። ሃይማኖቱ ቀደም ብሎ መነሻውን ኢራቅ አድርጎ የነበረና በአንድ የነብዩ መሐመድ ቤተሰብ ቃሂም ነኝ ብሎ በተነሳና አብዱል አህመድ አልሐሰን በተባለ የሻይት ሙስሊም የሆነ ሰው እንደጀመረው። ነገር ግን አህመድ አልሐሰንና ተከታዮቹ ብዙ እንግልትና ስደት ስለደረሰባቸው ደብዛው ጠፍቶ እንደቆየ አሁን ግን ከሀያ ሶስት አመት በኋላ ዳግም እንዳንሰራራና ራሱን የቻለ ሃይማኖት ሆኖ ብቅ እንዳለ የሃይማኖቱ መሪም መሲህም እኔ ነኝ ብሎ በተነሳው በሐሳዊው መሲህ በአብዱላህ ሐሽም አልሰዲቅ አማካኝነት ለዓለም ህዝብ በይፋ ተገልጿል። አህመድዲን ሪሊጅን ኦፍ ፒስ ኤንድ ላይት የተሰኘው ይህ ሃይማኖት የዩናይትድ ስቴትስ የዓለም አቀፍ የሃይማኖት ነጻነት ኮሚሽንን ጨምሮ በተለያዩ አገራትና ዓለም አቀፍ ድርጅቶች ተመዝግቦ እውቅና ተሰጥቶት ዛሬ በይፋ ከዓለማችን ሃይማኖቶች አንዱ ሆኖ ብቅ ያለ ነው። ይህ አዲስ ሃይማኖት በሃይማኖት ተቋም ደረጃ በአርባ አገራት ቅርንጫፎች ያሉት ሲሆን መሪውም መሲሁም አብዱላህ ሃሺም አልሳዲቅ ይባላል። አብዱላ ሐሽም አልሳዲቅ የመጨረሻው መሲህ እኔ ነኝ መጥቻ አለሁ ነው እያለ ያለው። መሲሁ እኔ ነኝ ባዩ ሰው አብዱላ ሐሺም የተወለደው እንደ አውሮፓያን አቆጣጠር በ1983 ሲሆን በአባቱ ግብፃዊ፣ በእናቱ አሜሪካዊ ነው። አብዱላ ሐሺም አልሳዲቅ አሜሪካ በሚገኘው በኢንዲያና ዩኒቨርሲቲ በሪሊጂየስ ስተዲ ዲፓርትመንት በሃይማኖታዊ ጥናት ዘርፍ የተማረ የ41 ዓመት ሰው ነው። ኢራቅ ውስጥ ምኖሯል፣ ግብጽ ምኖሯል። በሁለቱ አገሮች ፖለቲካዊ ተሳትፎም አድርጓል። በተለይ በግብጽ በገማል አብዳል ናስር ጊዜ በፖለቲካዊ ተሳትፎ ምክንያት ብዙ መሳደድ ደርሶብኛል ባይ ነው። እናም አብዱላህ ሐሺም በመጨረሻ መኖሪያውን እንግሊዝ አድርጎ ከ2015 እንደ አውሮፓውያን አቆጣጠር ጀምሮ ግራውንድ ውስጥ ሃይማኖቱን እንደጀመረውና ውስጥ ለውስጥ ሲያብላላው ቆይቶ ከ10 አመት በኋላ ኤፕሪል 18 ሁለት ሺ አምስት እንደ አውሮፓያን አቆጣጠር ሃይማኖቱንም አስተምህሮውንም ራሱንም ይዞ ወደ ውጭ እንደወጣና ለዓለም ህዝብ ሃይማኖቱንም የሱን መሲህነትም የሃይማኖቱን አስተምህሮም ለዓለም ህዝብ ይፋ እንዳደረገ ነው የሚናገረው። በአሁኑ ወቅት የሃይማኖታዊ ተቋሙ ዋና መቀመጫ እንግሊዝ ነው። ሃይማኖቱን በይፋ የጀመረውና ይፋዊ ማኑፌስቶውንም እንበለው ወይም አስተምህሮውን በዝርዝር ይፋ ያደረገው እንግሊዝ ውስጥ ሆኖ ነው። ዝርዝር ሀሳቡን በደንብ አጥንተን እንመለስበታለን። ለዛሬው ግን ለማስተዋወቅ ያህል ዋና ዋና ነጥብ ላይ እናተኩር። እኔ አብዱላህ ነኝ፣ የኢማም አልማህዲ አልኢስላም፣ የአጽናኙ አህመድ ተተኪ የስምዖን ጴጥሮስ ምትክ፣ የመሐመድ ምትክ፣ የኢየሱስ ክርስቶስ ተተኪ ነኝ። እኔ እውነተኛና ትክክለኛ ጳጳስ ነኝ። በክርስቲያኖች ላይ ማስረጃው እኔ ነኝ። እኔ ባባቴ የሙስሊሞች ልጅ ነኝ። እኔ በእናቴ የክርስቲያኖችም የአይሁዶችም ልጅ ነኝ። ባባቴ የምስራቅ ልጅ፣ በእናቴ የምዕራብ ልጅ ነኝ። እኔ ሁሉንም ነኝ፣ ሁሉም ለኔ ነው የሚለው ሐሳዊው መሲህ አብዱላ ሀሽም አልሳዲቅ ከእርሱ በፊት የነበሩ ሃይማኖቶችን በተመለከተ ሲናገር ክርስትናም ትክክል ነው፣ እስልምናም ትክክል ነው፣ የአይሁድ እምነትም ትክክል ነው፣ ቡዲዝምም ትክክል ነው። ሁሉም ሃይማኖቶችና እምነቶች ትክክል ናቸው ባይ ነው። ግን የኔ ይበልጣል ያ ሁሉ ሃይማኖትም ስለ እኔ ሲባል የተመሰረተ ነው የሚል እንድምታን የያዘ ትንታኔም አለው። አብዱላህ ሃሺም ማንነቱን ሲገልጽ፣ እኔ ክርስቲያን ነኝ፣ ሙስሊምም ነኝ፣ ይሁዲም ነኝ፣ ቡዲዝምም ነኝ ይላል። ይህም ብሎም ሁሉም ልክ ነበሩ፣ አሁን ግን ተረኛው እኔ ነኝ ባይ ነው። ይህ ሰው ኢየሱስ ስኬታማ ነበር፣ ነብዩ መሐመድ ስኬታማ ነበር፣ ሌሎችም ስኬታማ ነበሩ። እኔ ደግሞ የመጨረሻው ስኬታማ መሲህ እሆናለሁ ባይ ነው። የዓለምን ምስቅልቅል የማስተካክለውም እኔ ነኝ እያለ ነው። የሁሉም ምትክ እኔ፣ ሁሉም የተናገሩት ስለ እኔ ነውም ይላል መሲሁ እኔ ነኝ እያለ ነው። መሲህ ብቻ አይደለም የመጨረሻው ጳጳስም እኔ ነኝ እያለ ነው። ሰሞኑን የሞቱትን የቫቲካኑን ጳጳስ ፖፕ ፍራንሲስንም የውሸትና ሐሰተኛው ጳጳስ ነበሩ ብሏል። ሐሰተኛ ጳጳስ ስለነበሩም በእኔ ተከታዮች ሊገደሉ ችለዋል አይነት ገለጻ ሲያደርግ፣ ምዕመኖቹ በደስታ ለጊዜው ያልገባንን መፈክር እንዲህ እያሰሙ ሲያጨበጭቡ ተደምጠዋል።

ሁሉም ሃይማኖት ስለ እኔ ሲባል የተመሰረተ ነው ወደሚል መያዣ መጨበጫ ወደ ሌለው አቅጣጫ የሚያመራና እንደኛው አገር ፍቅር ሲዝም አስቂኝና አወዛጋቢ ገጽታው የጎላ ግራ የገባው ሃይማኖት ነው። አብዱላህ ሃሺም ሁሉም ሃይማኖታዊ መጽሐፍት ስለ እኔ ነው የተናገሩት ባይም ነው መሲሁ፣ እሱ የመጨረሻው ነቢይ፣ እሱ ኢየሱስ፣ እሱ መሐመድ፣ እሱ ጴጥሮስ፣ እሱ ሁሉም እሱ ነው። ሃይማኖቱ እስልምናንም፣ ክርስትናንም፣ ይሁዲንም፣ ቡዲዝምንም ሁሉንም አይነት ሃይማኖት ያካተተ ነው ሃይማኖቱ በውስጡ ስድስት አስተምህሮችን እንደያዘ ይገልጻል። መነሻው የፍጥረት መጀመሪያ ከሆነው ከአዳም ነው። የመጀመሪያው ሰው አዳም መሆኑን ያምናል። በኃጢአት ምክንያት ከገነት መባረሩን ያምናል። ቀጥሎ የኖህ ታሪክ ነው። ኖህ ከጥፋት ውሃ እንደተረፈ ያምናል። ቀጥሎ የአብርሃም ነው፣ በሱም ያምናል። ቀጥሎ የሙሴ ከዚያም የኢየሱስ ክርስቶስ፣ በመጨረሻ የነቢዩ መሐመድ ነው። በእነዚህ በሁሉም ያምናል። የሃይማኖቱ አስተምህሮ ከነዚህ ከስድስቱ መንፈሳዊ ታሪኮች የተወሰዱ ናቸው። ነገር ግን የመጨረሻው ሃይማኖት ይህ በሱ የሚመራው አመዲን ሪሊጅን ኦፍ ፒስ ኤንድ ላይት የተሰኘው ሃይማኖት ነው ይላል። ይህን ብሎም እኔ የስምዖን ጴጥሮስ ምትክ ነኝ፣ የኢየሱስ ምትክ ነኝ፣ የመሀመድ ምትክ ነኝ ይላል። እንደገናም መሲሁ ነኝ ይላል። የጴጥሮስ ምትክ ወይም ተተኪ ከሆነ እንዴት በተመሳሳይ ሁኔታ የኢየሱስ ምትክ ይሆናል የሚለው ብቻውን

በሃይማኖቱ አስተምህሮ መሰረት ሰዎች ሲሞቱ ነፍሳቸው ፍጹም እስክትሆን ድረስና ፍጹም ሆና መንግሥተ ሰማይን እስክትወርስ ድረስ ሌላ ነፍስ እየሆነች ትቆያለችም ይላል። ምን ማለቱ ነው? እንደ ሂንዱዚም ነፍስ ፍጹም እስክትሆን እየተለዋወጠች እንስሳም፣ ጉንዳንም፣ ቁራም፣ አሞራም እየሆነች ቆይታ ፍጹም ስትሆን መንግሥተ ሰማይን ትወርሳለች የሚል አስተምህሮ ነው ያለው። በእነዚህ ልውውጦች ውስጥ ነፍስ እንዴት ፍጹም መሆን እንደምትችል ባይታወቅም ብቻ ግን እየተለዋወጠች ወይም እየተለዋወጠን እንስሳ ሆነን ቆይተን የሚል አስተምህሮ ነው በውስጡ የያዘው። የጸሎት ቀኑ አርብ ነው፣ ቅዳሜ ሰንበቱ ነው። ሃይማኖቱ መጠጥ ይፈቅዳል፤ ጠጡ ግን አትስከሩ ይላል። የመሲሁ አለባበስም የሙስሊምም፣ የክርስቲያንም፣ የይሁድም፣ የቡዲዝምንም አይነት አለባበስን ያካተተ ነው። እናም አብዱላህ ሃሺም እኔ መሲህ ነኝ፣ የመጽሐፍትም የትንቢትም ፍጻሜ እኔ ነኝ፣ ሁሉም ሃይማኖታዊ ትንቢቶች ስለ እኔ የተነገሩ ናቸው እያለ እያስተማረ ያለ ሲሆን፣ ዓለምንም ሰላም የማደርገው ምስቅልቅሉን የማረጋጋው እኔ ነኝ፣ የመጨረሻው ነብይም የመጨረሻው መሲህም የትንቢት ሁሉ ፍጻሜም የሃይማኖት መደምደሚያም እኔ ነኝ ባይ ሆኖ ነው የተከሰተው ሃሳዊው መሲህ አብዱላህ ሃሺም። ሁሉም ሰው የሃይማኖቱና የእምነቱ አባል መሆን ይችላል ባይም ነው። እናም መሄጃ የሌለው ሰው የትኛውን መንገድ ይወስደዋል እንዲሉ በርካቶች በአድናቆት እየተከተሉት ነው። ከመቼ ጀምረው የሃይማኖቱ ተከታይ እንደሆኑ ባይታወቅም ሃይማኖቱ በርካታ ተከታዮች አሉት። አዳዲስ ተከታዮችም ቁጥራቸው እየጨመረ እንደሆነና የሃይማኖቱ የገንዘብ አቅምም የጎለበተ ብዙ ሰው በአድናቆት እየተከተለው ያለ መሆኑ ነው እየተዘገበ ያለው። የሚገርመው ነገር ገና ከወዲሁ እንግሊዝ ውስጥ ለመሲህ ነኝ ባዩ ለአብዱላህ ሃሺም ሐውልት ቆሞለታል። እና ሁሉንም ሃይማኖት ጨምቆ ይዞ የመጣ እንደኛው አገር ፍቅር ሲዝም መስራች ውዝግብግብ ያለ ሃይማኖትና እምነት ይዞ የተነሳው ሐሳዊው መሲህ ይህን ሁሉ ካለ በኋላ ወደ ዋና ነጥቡ ወደ ገደለው ይገባል የኤልጂቢቲ የሌዝቢያን የባይሴክሹዋል ትራንስጀንደር አባላት ወይም ግብረሰዶማውያንና ጾታቸውን የቀየሩ ሰዎች የሃይማኖቱ አባል መሆን ይችላሉ ይላል። ግብረሰዶምን ይፈቅዳል፣ በነጻነት ያምናል። ይህን ሁሉ ብሎ ደግሞ ማጠቃለያው አንድ ሃይማኖት የሚል ሲሆን ይህ ሃይማኖትም ይሄው እሱ መሲህ የሆነበት ሃይማኖት መሆን እንዳለበት ይገልጻል። የሃይማኖቱ የመጨረሻ መሲህም ነብይም እሱ እንደሆነ ይናገራል። ይህም የመጨረሻው ሃይማኖት መሆን እንዳለበት ያስተምራል። የሐሳዊው መሲህ የአብዱላ ሐሽም ቀልድ በዚህ አያበቃም። ነቢያትም ስለኔ ቅዱሳት መጻሕፍትም ስለኔ ነበር የተናገሩት ማለቱ ሳይበቃ በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ያለው ቃል ኢየሱስ ስለኔ የተናገረው ነው ሲልም ተሳልቋል። ጂዘስ alayhi salam appointed his successor in his lifetime and none has the right to appoint but him. He appointed Simon Peter

እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። ማቴዎስ 1619 የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል የሚለውን ይህ ስለ እኔ የተባለ ነው የሚል ግራ የተጋባ ድፍረትንም በውስጡ የያዘ ነው። አለማችን እንዲህ ባሉ በዋሾዎችና በሃፍረተቢሶች፣ በተሳዳቢዎች፣ በሀሳዊ መሲሆች፣ በሐሰተኛ ነቢያቶችና ነቢያት ነንባዮች፣ በአውቆ አበድና በአውቆ ካጂ የሃይማኖት መሪዎች እየታመሰች ያለችበት ሁኔታ ነው ያለው። ወደፊትም የመሰሉ አወዛጋቢ ትርክት ተጧጥፎ እንደሚቀጥል የተጻፈና የታወቀ ነው። ሕያው ቃሉን ለሚያውቁ ወንጌልን ለተረዱ ይህ በእርግጥ አንድ ራሱን የቻለ ቀልድ ነው። ክርስቶስን የለበሱና እውነትን በጊዜ ያወቁ የዳኑ ክርስቲያኖችም በዚህ መሰሉ ቀልዳቸው ፈገግ ከማለት ጎን ለጎን የጌታ መምጫ የሕያው ቃሉ መፈጸሚያ እንደ ተቃረበ አውቀው ነቅተው ይጠብቃሉ እንጂ በእነ አብዱላ ሃሺም ይወዛገባሉ ተብሎ አይጠበቅም። ቅዱስ ቃሉን ያነበበና የተረዳ ይልቁንም ገና ብዙ ተአምራት የሚያደርጉ ሃሳዊ መሲዎች፣ አሳቾች እንደሚነሱ ያውቃልና በዚህ ይወዛገባል ተብሎ አይጠበቅም። መጽሐፍ ቅዱስን የሚያውቅ ምዕመን እውነቱ አይሰወርበትምና በዚህ ዙሪያ ብዙ ማለት ሳያስፈልግ አብዱላህ ሃሺም የመጀመሪያውን የቀልድ ካሴት እንዳወጣ ቆጥሮ ማለፍ ይቻላል። ነገር ግን አንድ ነገር መታወስ አለበት። በመጽሐፍ ቅዱሳችን በግልጽ እንደተጻፈው ብዙዎች በስሜ ይመጣሉ ተብሏልና ይህ ገና ጅምሩ ወይም ማወዛገቢያው እንደሆነ ማሰብ ይቻላል። ነገር ግን ከዚህ የተሻለና የረቀቀ አሳማኝ መስሎና ሆኖ በብዙ መንፈሳዊ ተአምራት ተሞልቶ ብዙዎችን የሚያስት ሆኖ የሚመጣ ሐሰተኛ ክርስቶስ እንዳለ መዘንጋት የለበትም። እሱ ወይም ዋናው ሐሰተኛ እንደ አብዱላ ሐሽም የጂል አመጣጥ እንደማይመጣም ማስታወስ ተገቢ ነው ም

the successor of Muhammad, the successor of Jesus Christ. መጽሐፍ ቅዱስ ሲናገር አንድ ሰው በስሜ ይመጣል አይደለም የሚለው ብዙዎች በስሜ ይመጣሉ ነው የሚለው። መጽሐፍ ቅዱስ ሲናገር ሐሰተኛ ነቢይ ይነሳል አይደለም የሚለው ሐሰተኛ ነቢያቶች ይነሳሉ ነው የሚለው። ስለዚህ ብዙዎች በቀልድ መልክም በምርም እንደሚነሱ እንጠብቃለን። መጠበቅ ብቻም ሳይሆን ከነዚህ ህያው ቃሎች ጋር አብረው የሰፈሩ ህያው ቃሎችም እየተፈጸሙ መሆናቸውን ተረድተን እንነቃለን፣ ነቅተን እንጠብቃለን እና አትገረሙ፣ ብዙም አትፈላሰፉ። የዚህን መሲ ነኝ ባይ ሁኔታ ለመረዳት ደግሞ መቼም ኢትዮጵያ በአንዳንድ ነገር ቀዳሚ ሀገር ናትና የእኛው አገሩን ፍቅር ሲዝም ማየት በቂ ነው። እንኳን ደህና መጣ። በቅድሚያ እንኳን በሰላም ጠበቃችሁኝ። በፍቅር አምላክ ስም ተባረኩ። የፍቅር አምላክ ይባርካችሁ። እኛኮ ማለት ሁሉም ሃይማኖት ትክክል ነው። በዛ ላይ ከሁሉም ጋር ተቀላቅሎ ፍቅር መፍጠር ነው ያ ማለት እስልምና ነብዩ መሀመድ ትክክለኛ ነብይ እንደሆኑ እናምናለን፣ ኢየሱስ እንደሆነ እናምናለን፣ ቡዲዝም፣ ሂንዱዝም። ስለዚህ ከሌሎች የሌሎች እኔ እንደውም አንድ አብይን ቅዱስ አብይ ብየው ነበር እና ልለው የቻልኩት ብዙ ሰዎች ጠይቀውኛል። ልለው የቻልኩበት ምክንያት ፒኮኳ ነች ቤተመንግስት ያለችው ፒኮክ ቅዱስ አብይ በለው ብላይ ነው። ወርቃማ ነቢይ ማለት ሁሉም ነገር ያናግረዋል። ድንጋይም ያናግረኛል፣ በእውነት ግንብ ያናግረኛል። የገዛ ሽንቴ ሽንቴ ራሱ ድምፅ ሊያወጣ ይችላል። ማንኛውም ነገር ድምፅ አውጥቶ ይሰማኛል። የእውነት ነው የምነግር፣ ማንኛውም ነገር ድምፅ አውጥቶ ይሰማኛል። አንተ ሳታወራ ድምፅ አውጥተ ሰማሃል። ሴት እና ወንድ ሆኖ ይፈጠራል። ከዚህ በኋላ ኃጢአት ከሰራ ወደ እንስሳ ትቀየራለህ። ኃጢአት ካልሰራ በሁለቱም ተደምሮ ነው። በዛ በኮንጎም በዚህም ተደምሮ መልካም ነገር ከሰራ ወደ ገነት ትገባለህ ማለት ነው። በኛ አያንተ ልብኮ ቃጃ ነው። ባለፈው ኔ ሳውዲ አረቢያ ውስጥ ሴት ነበርክ አልክ። አዎ አህመድ የምትባል ሚስት አግብተህ ነበር ማለት አንተ የአህመድ ሚስት ነበርክ። አህመድ አራተኛ ሚስቱ ነበርክ የአህመድ ማለት ባለፈው ህይወት ሆነ አሁን በነበርክ ጊዜ፣ ሳውዲ አረቢያ ማነው ሴት ነበረው ሴት ነበርክ አንተ በፊት ሳውዲ አረቢያ እና በዛ ጊዜ አንተ የአህመድ ሚስት ነበርክ፣ የአራተኛ ሚስቱ የአህመድ አራተኛ ሚስት። ማን ነበርኩ? ምኑ ስም ነው? ስም እንኳን ብዙም አላውቅም። ግን አራተኛ ሚስት እንደነበርክ የአህመድ ከሳቸው አራት ልጅ እንደወለድክ አራት ልጅ ወስደ ከአህመድ ሴቶኝ ከዚህ ውስጥ ያለው ዮናታን አክሊሉ እናቴ ነበረ። የአንተ እናት ወላጅ እናት? እሺ፣ ሴት አልነበር? እሱም ሴት ሆኖ የኔ እናት ነበር። እሺ ያልኩት፣ በዛ ጊዜ ደግሞ ዮናታን አክሊሉ በብዙ ነገር ጥሩ እናት ነበረ። በነገራችን ላይ ብዙ ነገሩ ጥሩ ነበረ። ያው ከባለቤቱ ጋር የተጣላው ደግሞ ጎረቤት አንድ ሴት አለች፣ አሳስታው ነው ማ እንዲህ ማገጥ ያደረገችው አባት ቁርጥ አንድ አይነት ናቸው። ልዩነታቸው የዶዜጅ ጉዳይ እንጂ ፍልስፍናቸው አንድ አይነት ነው። የአብዱላህ ሃሺም አዲስ ሃይማኖት ብዙ ነገሩ በኛው ሀገር ከተመሰረተው ከፍቅር ሲዝም ጋር እያያዛል። አንድ ጎረቤት አለች እና ከሷ ጋር ማገጠ እና ዮናታን በዛ ጊዜ ህንድ እያለው ማለት ነው። በሱ ምክንያት ትዳሩን አጣ እና እኛን ነው ያሳደገው። ከዛ በኋላ ደግሞ እኔ ደግሞ ሀብሰራቴን ማግባቴ ይታወቃል። ያ የባለፈው ህይወቴ ነው። እኔ የባለፈው ህይወቴ ማስታወስ ስለምችል ነው። ሰዎች ሁለቴ ይፈጠራሉ፣ በሶስተኛው እንስሳ ይሆናሉ። ሪኢንካርኔሽን ማለት ነው። አይደለም፣ ሁለት ጊዜ ብቻ ተፈጥረው በሶስተኛው ወደ ገነት ይገባሉ ወይም ደግሞ ወደ እንስሳ ይቀየራሉ የሚል የኛ እራሱ በግልጽ አልገ ነገረኝ። ማን ነበር አባትህ? አገልጋይ እናትህ ነበሩ። አባትህ ደግሞ ማን ነበሩ? በዛ ጊዜ የእሱ ባለቤት የእሱ ባለቤት አስቴር ከበደ ነበሩ። አስቴር ከበደ የምትባለው አዘፋኝ ዘፋኝ ወንድ ነበሩ። አስቴር ከበደና እሱ አስቴር ከበደ ባል ናቸው። ከዛ በኋላ የሱ ትዳር የጠፋው በጎረቤት ምክንያት ወዲያውኑ ጥሏት ሄደ። አስቴር ከበደች ታደርገው አስቴር ከበደ የሚባለው ዘፋኝ የሱ ባል ነበር። የሆናታ ማ አባት ማለት እሺ ከዛ በኋላ ከጎረቤት ጋር ሲት ሲያደርግ እንግዲህ ማገጠ አባቴ እናቴ ማገጠ በአባቴ ላይ። ከዛ በኋላ እና የፍቅር ሲዝም መስራች የመጨረሻው ነብይ ደምሳሽ በአብዱላ ሃሺም ጉዳይ ምላሽ ይሰጣል ወይም መግለጫ ይሰጣል ብለን እንጠብቃለን። አይቱ ነበር። ከዚህ በፊት ደግሞ ዮኒ ማኛም አባቴ ነው ነበር ያልከው ልጄ ነው ያሳደግኩት፣ በጉዲፈቻ ልጄ ነው። እና በዚህ ሃይማኖት እንግዲህ ፍቅር ሲዝም ሌላኛውን አለም እንዳስታውስ እግዚአብሔር ያደረገኝ የማስታወስ ችሎታውና ብቃቱ እንዲኖረኝ ያደረገኝ እሱ በመንፈስ ስላጣመቀኝና ስለባረከኝ ነው እ ባርኮኛል ስለዚህ ሌላውን ህይወት ሂድን የሆነው የተደበቀውን ህይወት ሚስጠር ቁልፉን ሰጥቶኛል። ማየት ይችላሉ፣ ማለት ሰው የማያየውን ነገር ማየት ይችላሉ። ይልቅ ደብረጽ የሆንን በሕልም አያቸዋለሁ እንዴት መሰላ ህይወት ደብረጽዮን የሆነ ሹመት ሲያገኛቻለሁ። በኢትዮጵያ መንግስት አይዶ ነው ብቻ የሆነ ተወዳድሮ ሲያሸጥፋቻለ ደብረጽዮን ሁሉም ሃይማኖት ትክክል ነው። በዛ ላይ ከሁሉም ጋር ተቀላቅሎ ፍቅርን መፍጠር ነው ያ ማለት እስልምና ነቢዩ መሀመድ ትክክለኛ ነቢይ እንደሆኑ እናምናለን። ኢየሱስ እንደሆነ እናምናለን። ቡዲዝም፣ ሂንዱዝም ስለዚህ ከሌሎች

ዜን ገብርኤል መቶ ደግሞ አሳየኝ መጽሐፉ። እሱን ስላየት ብቻ አይኔ የተከፈተ ከዛ በፊት አይቼ የማላውቀው ነገር ሁሉ አይት ጀመርኩኝ። በዚህ አማካኝነት ፍቅር ሲዝም ሪሊጅን ፍቅር ሲዝም ሃይማኖት ከነቢዩ መሀመድ ቀጥሎ የመጣ ከስልምና ቀጥሎ የመጣ ሃይማኖት ነው ሙሉ ለሙሉ ይህን ህልም ይህን የተነገረኝ በነገራችን ፍቅር ሲዝም የሚለው ነገር የተነገረኝ ሃይማኖቱ ማለት ሁሉም ሰው ያናግረኛል በመንፈስ ማለት ነው። አብይ ያናግረኛል። አሁን ፍቅር ሲዝም በለው ያለኝ አብይ ማነው? አብይ ዶክተር አብይ የሆነ ሆኖ ክፉ መንፈስ እንዲህ ባሉ ሁኔታዎችም ዘመን እንደሚበላ መረዳት ያስፈልጋል። ቀሪው መረጃ በደንብ አጥርተን እንመለስበታለን። ለጊዜው ግን ብዙዎች በስሙ ሊመጡ እንደሆነና እየመጡም እንዳሉ አስታውሰን እናብቃ። ሰላም።